ኮሳቱ፣ የሸርም ጣለጅ እስላሞችን አስጠግተን እያልክ ስትቀባጥር ነበር። ዓይንህን ነው በጩቤ መጋ ባገኘ ይሄ ነው ወቅ ዓይንህን በጩቤ ወላሂ ለአዚማ እንትን ባገኘ በጠርሙስ ግንባርህን ብዬ እገለግልሃለሁ። ያለማስረጃ ያወራበት እሱን ንግግር፣ ቆሻሻ ንግግር እንደመጣችሁ ለስድብ እንደመጣችሁ ለሌላ ነገር የምትቸኩሉት። እንግዲህ ወለተ ሀና ወደ ወለተ አይሻ በሻዳ ማን ነው? አብዱል ነው ለካስ፣ ወንድ ነው ለካስ ሴት መስላኛለች። እሺ፣ ነበር የሚያሳዩት ሙሉን ደብዳቤ አግኝተነዋል። አንድም ቦታ ላይ እንዲህ ብሎ ነብያችንን አዋረደ የሚል ወየቪዲዮ፣ ወየጽሁፍ፣ ወየፎቶ ማስረጃ የለም እና በጅምላ ላይ በቃ ነገሩን በማጦዝ ነው አሁን ድል መጎናጸፍ የፈለጉት። እኛ ደግሞ ለዛ ፖለቲካ ሳንደናገጥ እፎይ እንደነሱ እነሱ የእኛን ቤተክርስቲያን፣ የእኛን አምላክ፣ የእኛን መድኃኒት፣ እመቤታችንን፣ ሌሎቹንም የተናገሯቸውን አይነት ጸያፍ ንግግር እንዲያቀርቡልን ነው መጠየቅ ያለብን እንጂ በደፈና የበጨበጣ እንትን እንዲቆም ፕሊስ የምትችለውን ተባበረን። እስከ ዛሬ በእናንተ ከቀኑ አራት ሰዓት ድረስ አስር ሰዓት ያ እስከ ሰርቅ ጸሎት ድረስ ባለው ፕሊስ ግሩፖቹ ላይ እኮ አሉ የሉም? ዴዛ ዳቆን ስቀፍ አሁን የፈለግነው የራሳቸው ሰዎች ያሉትንና እፎ እያለው እንጂ እንትኑን አይደለም የእነሱን ስድብማ በሙሉ አግኝተናል። በሙሉ ስድቡም ሳይሆን የራሳቸው ኡስታዞች የራሳቸው አስተማሪ። አሁን ለምሳሌ አንዱ ሰው አይሻ ከልብሳቸው ላይ ተንፈቀፍቅ ነበር ያለው እንደሱ እንደሱ አይነት ቪዲዮዎች አለ ቴሌግራም ላይ እነሱም አሉ ቴሌግራም ላይ ተቀምጧል። ኦኬ፣ አንተ እስከምታውቀው ድረስ ግን እፎይ ያለ መረጃ ያደረገው ወይም የተላለፈው ትርፍ ቃል አለ ብለህ ታስባለህ? አለ አላስብም። እንግዲህ በቴሌግራም እንደ በቴሌግራም እኮ ራሱ ገብቶ ገብቶ እኮ ጠይቋቸው ነበረ ከተጻፈው ውጪ የተናገርኩት ካለ በማስረጃ ግቡ እና ጠይቋል። ማንም ሊያመጣ አልቻለም። ማንም እያንዳንዱ በጽሁፍ ደረጃ ያለ ነው። ራሳቸው መጽሐፍ ላይ የተቀመጠ ነገር ነው። ሰው እሱ አታን በሚል ካለ እንደዛ እንትን ማለት ይችላሉ። ኤኒዌይስ ምንድን ነው ማስረጃዎቹ ምናምን አሉ እንዳለ የተናገራቸው በጽሁፍም የራሳቸው ስታዞችን ጭምር በቪዲዮ በእንግሊዝኛም በአማርኛ የውስጥ ሀገርም ማምጣት ማቅረብ ስለሚችል፣ በጣም ጥሩ እንግዲህ። በርቱ በተቻለ መጠን አሁንም ደግም የምላችሁ አደራ፣ እነሱ የተሳደቡትን ስድብ ታወጡና እፎይ ወይም ሌሎች ወንድሞቻችን ምን ብለው ተሳደቡ፣ መረጃ ስጡን የሚል ቪዲዮ ነው የምትሰሩልን እነሱ የተሳደቡትን ታወጣላችሁ። እኛ ምን ብለን ተሳደብን? ነብያችሁን መረጃ ስጡ፣ መረጃ መረጃ የሚል ቪዲዮ ነው የምንፈልገው። ፕሊስ እባካችሁ አንድ መረጃ ይዘው እንዲመጡ ነው የምንፈልገው። በሉ እና ከዚህ በኋላም ደግሞ አደራ ተሳድባችሁ ምን ብላችሁ መረጃ እንዳትሰጧቸውና ይኸው ልብላችሁ ደግሞ ሌላ እንዳይንት እንዳይሉ ፕሊስ ፕሊስ፣ እራሳችሁን ጠብቁት። አጋሾቹኑ የአባቶችን ጉዳይ ለመዳን ያለምተውት። አሁንም ደግሜ ደጋግሜ የምለው እነዛ የጥምቀት ተመላሽ ወንድሞቻችንን መልእክት አደርሱልን የምታገኟቸው ሰዎች። በሉ ባሮክ፣ የእግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። አሜን አሜን። እሺ እሺ፣ ሰላም ዮሐድ ስልክህን አንሳ ፕሊስ፣ ስትጨርስ በቴሌግራም እናወራለን። እንደ እሺ እሺ እሺ፣ እግዚአብሔር ያክብረልኝ። ሁላችሁም ሰላም ዋሉ። እግዚአብሔር ይጠብቃችሁ። አሜን አሁን የጣላም ከርኮሳቱ አንተ የሸርሙጣ ልጅ እስላሞችን አስጠግተን እያልክ ስትቀባጥር ነበር። ዓይንህን ነው በጩቤ የምወጋህ ባገኝህ። ይሄን እወቅ፣ ዓይንህን በጩቤ والله العظيم አንተን ባገኝ በጠርሙስ ግንባርህን ብዬ እገለግልሃለሁ። የሸርሙጣ ልጅ እስላሞችን አስጠግተን ትላለህ። መካከለኛው ምስራቅ በሙሉ እስላም ነው። መካከለኛው ምስራቅ ከቀይ ባህር ጀምሮ ዙሪያውን በእስላም የተከበበ ሀገር ነው። የት ታመልጣለህ አንተ ዲቃላ? እስላሞችን አስጠግተናቸው ትላለህ። አሁን እኮ ሀያ አንደኛው ክፍለ ዘመን ላይ ነው ያለን? እንደድሮ እንደ መቶ ምናምን አመቱ አይደለም። ሀያ አንደኛው ክፍለ ዘመን ማለት ቴክኖሎጂ የተስፋፋበት ነው። ዙሪያውን ተከባሃል። የት ታመልጣለህ? የት ነው የምታመልጠው? እስላሞቹን አስጠግተ ናቸው ጠገቡ እንዴ? ማነህ አንተ አንተ ብ መጣኮ ያለ የተምለሉ የተን ተማነ መጀመሪያ፣ እስላሞችን አስጠግተን የምትለው ፆም ላይ ያለ ነው። ፆም ላይ ንግግሩ እኮ ነው አሁን የወጣው ሰውዬ። እስላሞችን አስጠግተን የሚለው ሪከርድ ተደርጓል። ድምፁ ማን ስለሆነ ነው እሱ ከሀገር የሚያባረር ተማ ማንንም ይባረር እና ምን ሰው የለም። እንደመጣ መሳደብ መጀመር፣ ፆም ላይ ያለ እንዳለ ሰው ደግሞ እንዲህ መናገር። ምኑን ነው የምትጾመው ካሉት ምን እሺ እሱን እንትኖ አሁን ወደ ርዕሱ እንመለስ። መከበባችን እንትንባላችን ምናምን አይደለም፣ እንደምታውቀው እንግዲህ ትንሽ ህዝብ ያላት እስራኤል በብዙ አረብ እንትኖች ተከባን ያለችው አሁን ሌላ ነገር ውስጥ አን እና እፎ ያለ ማስረጃ የተናገረበት አንድ ማስረጃ አለ። ያለ ማስረጃ ያወራበት ይሄን እሱን ንግግር፣ ቆሻሻ ንግግር ማን ይደግመዋል? ያለማስረጃ ቆሻሻ ንግግር እኮ የተናገረ። ቪዲዮውን ተቆራርጦ አላየሁም። ደስፐር ምናምን እያለ ቆላ ምናምን እያለ አላየሁም። ቆላ እያለ ሲናገር ና ግባና ጠይቅ ተባለ። እሱ ስለ ሴክስ መጽሐፉ እንዳለ የሚናገረው ለምሳሌ ና ነው በማስረጃ ላሳየ። እንደዛ ይሻላል። ምንድነው ማስረጃ ምታሳይ ላሳየና አንተ ታነብልናለህ ወይ? ቆይ ከራስ ፈቷል አንብል ጀማን ናና ሚት አታድርገው ናና ለምን ነቅል ወጣ የት ሄደ? የት ሄደ? ኧረ ቆይ ስነይን ነገር ያምብብል ጌታን። እኔ ምን እንደሆን አላቅም። ለምንድን ነው ጭፍን የምትሉት? እንደመጣችሁ ለስድብ እንደመጣችሁ ለሌላ ነገር የምትቸኩሉት? ምን እየተላለፈ ነው? ምን እየተባለ ነው? እስኪ እነዚህ ክርስቲያኖች ምን አባታቸውን የሚያወሩት እንኳን ብላችሁ ቼክ ለማድረግ ሞክሩ። እየሰደባችሁንም ቢሆን የሚተላለፈው መልእክት የሚሰጡን ማስረጃ ምንድን ነው? የት ነው ያለው? ያንን ነገር ትይዙና ከዛ በኋላ እውነት ነገር አለ ወይ ካለኝ አርልንማል የተናገር ነው። ዝም ብላችሁ ለእኛ ጥላቻ ከሚኖራችሁ ይልቅ እየተላለፈላችሁ ያለውን መልእክት ትይዙና ሄዳችሁ አመሳክሩ። ከዛ መታችሁ ጥሉን ውሸት ከሆነ ስህተት ከሆነ እና አንተ የፈጠርከው አምላክ መግደል አይችልም። እኔ እንገለህ የምትልክለት የአንተ አምላክ ብለህ ያስከው አምላክ የፈጠረ ከሆነ መግደልም የሚችለው እርሱ ነው። አንተ ገለህ የምትልክለት እሱ መግደል ስለማይችል ነው ማለት ነው። እና እንደዚህ ልክ አይደለም፣ በጌታ ስም እንዴት አይነት አስተሳሰብ ነው? ዮሐዴ፣ የሚንጠባጠብ ምናምን የተባለ ነገር የለም እንዴ። በጽሁፍ የለም ምናልባት፣ እስኪ ማያውቁም ካሉ ውስጥ ሙስሊሞች ከአርሾ ስር ነው ወይስ ከምንድን ነው የምትፈልገው? የሚንጠባጠበው የተጻፈው ነው ይዜ ከአርሾ ስር በሚንጠባጠበው በሚለው እሱን አያይዞ ነው ይዜ፣ በባዶ እንትን ያለው የለም፣ እያወሮ የለም። ከምንም አይደለም፣ ከተጻፈው ነው፣ ካለው ነገር ነው ግን ምናልባት ማመዬ ማለች ዮሃዴ ማለ አሁን ግን ላለው ነገር እንደው ከጥላ እፎይ ስለሚንጠባጠበው ነገር ወይም ደግሞ ተፈቀፍቅ ስለነበረው ልብሱን እንግዲህ ተፈቀፍቅ ስለነበረው የተጻፈው የዘርፍ እሳሹን ያለበትን ማለት ነው እንግዲህ አሁን ቅድምም እንዲያቁም ብለውት የነበረው የተባለው ነው የተነገረው ነው እፎ ያለው ነው እፎ ያለው ከራሱ ፈጥሮ ነው አይደለም በምን ይኸው አሁን ማየት እንቻለን ወይ ዮሃዴ ሜማማዬ ማሳየት እንችላለን ያለ ምንም ማስረጃ የተነገረ የተጻፈም ነገር የለም። የተባለም ነገር የለም። የተጻፈውን ግን ምን ተባለ፣ ተነገረ፣ ተነበበ። በቃ አዲስ ነገር የለም። እሺ ማሜ ወይ ዮሃዴ ተቋርጦብኝ ነበረ። ምን ነበረ ያልክ? አይሻ እንግዲህ ተፈቀፍቅ የነበረውን ዮሃድ እንሰማለን አንፈርድን በላቸው እንሰማለን አንፈርድም። ብቻ በስወሌሴን ዊላጀ ብሎ አለ እንትና ራሱ እና ያ እነሱ ቢገቡና ቢያነቡት አሪፍ ነበረ። እንደዚህ ደግሞ አይልም ምናምን ስለሚሉ ቢገቡና ቢያነቡት አሪፍ ነበረ። ማለት ይሄ አንዳንድ ነገሩ የአንድ ቁጥር ጻፉ ያለ ማስረጃ አንዴ እስቲ ከፍ አርገኝ እስኪ አንዴ አንዴ ከፍ አርገኝ ሁልጊዜ ነው ራሳቸውን ራስህን ከፍ ማድረግ እንዳይሆን ብ ፈቷቸው ነው ኢስላም ወይ ዶትኔት ነው እና ፈቷ ይሰጣሉ ይሄ ቃል በቃል እንደዚህ ሀፍረተ ስጋዎች ሊትራሊ ስማቸውን መጥራት ምናምን እንዴት ነው በእስልምና የሚለውን ጥያቄ ተጠይቀው ትንሽ ልጥረገው፣ አንዴ እስኪ የሚገባ ካለ ብታስገባቸው። የተሳደበው ምናምን አሁን የተናገራቸው ምናምን ስላለ ስለወረደ ነው፣ እና እንዲህ ቃል በቃል ቃላቶቹ መጥራት ይቻላል አይቻልም? ኦፍኮርስ ይቻላል፣ እና ፐርሚስብል ነው። ሊትራሊ ምናልባት እንትን ከሆነች እስኪ አውራት። እየገባ ነው አንድ ፕሪቲ የሚል አካውንት እየገባች ነው። እንግዲህ ሙስሊም ከሆነች ሰላም እህታችን፣ ፕሪቲ ይሰማል ማይክ? እህታችን ሰላም። ላስሮ ልልሽ ነው ያው ሐዲሱ አልአዳብ አልሙፍራድ ዘጠኝ መቶ ስልሳ ሶስት ላይ ነው ያለው። ያው ሐዲሱ ሰሒሕ ነው። ሰሒሕ ማለት በጣም ትክክል፣ በጣም ጥሩ ማለት ነው። ያው ጥሩ፣ በጣም ጥሩ አይደለም ይባለው። ይሄ በጣም ጥሩ የሆነ ሐዲስ ነው፣ እና ስለ መሳደብ ነው ይሄ። ሊትራሊ ሀፍረተ ሥጋ እሺ። አንድ ቁጥር እየጻፈ ነው ወይም እየጻፈች ነው፣ ፕሪቲ ምናምን ይባል ኦኬ፣ ጃፋር ጃፋር ነው። ጃፋር ይሰማል። ሙክቲር ሙክታር ነው። ማይክ ክፈት። ሪፖርት ነው የሚለስነ ሰዎች አንድ ቁጥር ከጻፋችሁ ማይካችሁ ሚት አታልቁ እና

ሁ ዋዝ አትሪቢትድ ሂምሰልፍ ኢንላይን ዊዝ አትሪቢሽን ቱ ኦፍ ጃሄልያ ማለት ነው። ራሱን ወደ ጃሄልያ ዘመን አትሪቢት የሚያደርግ አንድ ሰው ከዑበይ ጋር ሲነጋገር አለ። ዑበይ ምናለው? ቶልድ ሂም ቱ ባይት ሂዝ ፋዘርስ ሜል ኦርጋን አለን። ምናልባት ባሮኪ ምን ማለት ነው? ባይት ፋዘርስ ሜል ኦርጋን ይንከስ ነው፣ ፋዘርስ ሜል ኦርጋን ማለት እንግዲህ እንዲህ አለው ኦበይ ማለ እንግዲህ ታላቅ የመሐመድ ሱሃባ ነው ማለት ነው። እኔ እኮ የቁሬሽ ዘር ነኝ ምናምን ብሎ ሲናገረው ኦበይን ሄድና የአባትን ብልት ንከሳለው ይላል። አሁን እንግዲህ ይሄ በጨዋ ቃል ጽፈውታል። ግን ምን ይላል ቀጥቶ ቀጥሎ ኤንድ ዲድ ናት ስፒክ ፊገራቲቭሊ ግን በት ኤክስፕሊሲት ወዝ ኤክስፕሊሲትሊ ሲናገረው፣ ራሱ ቃሉ ምንድን ነው ይሄ፣ የአባተን ህፍረተ ስጋ ምናምን በሚሉ ቃላቶች ሳይሆን ስክስ ፊገራቲቭሊ አይደለም፣ ኤክስፕሊሲትሊ ነው ቃሉን የጠራው ማለት ነው። ልክ አሁን እያሉት እንዳሉ አሁን እንደዚህ አይነት ቃላቶች ተጠቅመዋል፣ እንዲህ ብለዋል ምናምን የሚሉትን ማለት ነው። ዑበይ እንዲህ ብሎ ቃል በቃል ይህንን ቃል ተጠቅሞታል ቃሉን። ከዛ ምን አሉ በዛን ሰዓት የነበሩት ሶ ሂዝ ካምፓኒንስ ሉክራቲም ደነገጡና ኦበይን ተመለከቱት ማለት ነው። እንዴት እንዲህ ሊል ይችላል የአባትን ብልት ንከስ እንዴት ሊል ይችላል? ራሱ ቃሉን ጠርቶ ብለው ማለት ነው ደንግጠው ይመለከቱታል፣ ኦበይን። ከዛ እሱ ምን አለ ሂሳይድ ሲመልስላቸው እንዴት እንዲህ ይላል ብለው ደንግጠው ማለት እሱ መለሰላቸው። ምን አለ ሂሳይድ ኢት አፒርስ ዛት ዩ ዲስአፕሩቭ ኦፍ ኢት ማለት ሲመለከታቸው፣ እንዴ፣ ምንድነው ተቃወማችሁ? በመቃወም አይነት መልክ ስለተመለከቱት ማለት ነው፣ ለምንድ የተቃወማችሁት ወይም ደግሞ በመቃወም አይን ለምንድ የተመለከታችሁ ይልና ዘን ሂሰይድ እንዲህ አላቸው አይ ዊል ነቨር ሾው አፕሬንሽን ቱ ኒዋን ዝ ሪጋርድ ቱ ዚስ። እንዲህ ያለ ትዕቢት ወይም ደግሞ በእንደዚህ አይነት ነገር ለሚመካ ሰው እኔ ምናል አላዝንለትም አይነት ነገር ብሎ ይመልስና

በእንደዚህ አይነት ነገር የሚመካ ወይም ደግሞ በቀደመ በቁረይሾች ባህሉ ወይም ደግሞ ዘሩ የሚመካ ማንም ሰው ቢኖር ሄደ የአባትን ብልት ንከስ ብለ ቃል በቃል ተናገር ብሎ ተናግሯል። እኔ ከሱ ተምሬ ነው እንደዛ ያልኩት ይላል። ማ ኦበይ ኦበይ ማለት ነው። ይህንን ከዛ ፈቷ ለዚህ ፈቷ ያብራራሉ። ፈቷ ማለት ጥያቄዎች ያነሳሉ፣ ሙስሊሞች መልስ ይሰጡበታል ማለት ነው ያው ኢስላም ወይ ዶት ኔት ነው። ፈትዋ ቁጥር ይታያቸው። ፈትዋ ቁጥር ዘጠና አንድ ማለት ነው፣ የፈትዋ ቁጥሩ ማለት ነው። ሲመልሱ ምን ብለው ይመልሳሉ? ለዚህ አይነት ንግግር ማለት ነው። ሁሉም ብትመለከቱት የተለያዩ ሀዲሳቶች ይጠቅሳሉ፣ ሲራዎች ይጠቅሳሉ። እና ደግሞ የሐዲሳት ማብራሪያዎቹን ይጠቅሱና እንዲህ እንዲህ እንዲህ ብለዋል መጠቀም እንደምችል ምናምን ተነግሯል ይሉና መጨረሻ ላይ ግን እዚህ ጋር አንድ ላንብብላችሁ። ኢማም ኢብን አልቀይም ኢማም ኢብን አልቀይም ሰይድ ኢን ዘይድ አልማውዲ ኢማም ኢብን አልቀይም ምን ብሎ ተናገረ? ዛይድ አልማውዲ በሚባለው መጽሐፉ ማለት ነው። ኢን ዘ ወርድስ ኦፍ አቡበከር አቡበከር ራሱ የመሐመድ ሶሓባ ማለት ነው። ቱ ኡርዋ ለኡርዋ ምን ብሎት ነበረ? ኡርዋ ቁሬሽ ነው እንግዲህ። አቡበከር ማለት ደግሞ የመሐመድ ሁነኛ ሰው ማለት ከመሐመድ ነው ቀጥለው፣ የእማው መሪ የነበረው አቡበከር ምን ይላል? ቱ ኡርዋ ምን አለው? ሳክ ደ ክሊትሬስ ኦፍ አላት። አሁን ለመተርጎም በጣም ነው የሚከብደው። አሁን መጠቀም እንደምችል ራሱ ቃሉ ማለት ነው። ሐላል እንደሆነ ቃሉ ተጠቅመ መሳደቡ ምናምን እንደምችል እያብራሩ ነው። እና ማስረጃ ሲጠቅሱ ለምሳሌ አቡበከር አለ ለውሯህ ምን ብሎ ነው የመለሰለት? ሳክ ዘክ ሊትሮስ ኦፍ አላት። እንግዲህ ጎግል ትራንስሌት አድርጉ ስክሪንሻት ወስዳችሁ። ስለዚህ ምን አሉ? እንዲህ ብሎ መልሶልታል። ሰድ ቦታል ዚስ ኤቪደንስ ዛት ኢ ፐርሚስብል ፕሊት ሽን ኔምስ ፕራት ፓርትሲል ፍ ር ነፊት ኔስቲ ይ ሲርክምስታንስአል ከዚህ ምን እንረዳለን? አሉ ጀነራላይዝ ሲያደረጉት ከዚህ የምንረዳው አስፈላጊ ከሆነ የሴቱም የወንዱም ሜል ሜምበር ኤስፕሊሲት ጠርቶ መሳደብ እንደሚቻል ከዚህ ማረጋገጥ እንችላለን ይላል። ይሄ የተጻፈ ሲነበብ ስድብ ነው፣ ማንቋሻሽ ነው ካላችሁ፣ ና ግባና አንብብ። ገብታ አንብበ ተርጉ ይኸው ኦፊሻል ወደ ዌብሳይቱ ወስጄ ላሳያችሁ፣ ይችላሉ። ይኸው ዌብሳይቱ ኢስላም ዌብ ዶት ኔት። ጥያቄው ይኸው፣ ፈቷ ፈቷ፣ ይኸው ጥያቄ ይኸው። አሰላሙ ዓለይኩም ሳም ኦፍ ዘ ክርስቲያንስ ኤንድ ሺአስ አሞንግ ሙስሊም ሰይዛ አቡበከር ራዲያላሁ አንሁ ባድሊ ዲፌም ኢስላም አቡበከር እንዲህ ብለው ቃል በቃል ተሳድቧል። እና ክርስቲያኖችና አንዳንድ ሺዐዎች ሺዐዎች እነዚህ ሐዲሳቶች አይቀበሉም። አክቹዋሊ ባይ ዘ ወይ በጣም በሚያሳዝናችሁ ዋሃቢያ እና ሰለፊ እኮ አይስማም ቨርስ በቨርስ ዋሃቢያዎች የእንትኖች አላህ ጅራታ ምናምን እያሉ ነው የሚሳደቡት እራሱ ማለት እርስ በርሳቸው አሁን ለዚህ ጉዳይ ካልተስማማችሁ በስተቀር ማለት ነው። እሱ ቪዲዮዎቹ ምናምን ማሳየት ስለሚቻል እና እንዲህ ብሎ ተሳድቧል ይኸው ተሳድቧል። ይቻላል ወይ ነው ጥያቄ ሲጀመር ራሱ። ሲመልሱ ኦፍኮርስ አዎ፣ ይሄ ማረጋገጫ ይኸው ቅድም ያሳየኋችሁ ኢማም ኢብን አልቀይም በመጽሐፉ ተናግሯል። ይሄ ምን ያረጋግጣል ነው ኤቪደንስ ዝ ፐርሚሲብል

ቃለ ጅማ ያሰማልን አትልም። እንደ ለማንኛውም ነስረዲን አለ። ሰላም ነስረዲን፣ እናንተ አውሩ እኛ እናሰልማለን አለ። አውራ አውራ። አዎ እንግዲህ

ነው እንዴ? አይ፣ መልክ እንዴት ነው? ቆም፣ ጥሩ ነው። ቻው፣ አሪፍ ነው። ቻው፣ ቻው። እለጥፈዋለሁ ብለህ ሰላማችሁ ብዛ። በመጀመሪያ ግን ወለተ ሐናን ወደ ወለተ አይሻ የቀየራትን ላሳያችሁ። እስኪ አንድ ቪዲዮ አስፋኝ ባሮኬ፣ እሺ አንዳንዶች ባሮኬ መፈቅፈቅ ምን ማለት ነው እያሉ እንትን እያሉ ጥያቄ ጠይቁኛል። በውስጥ አንድ ላይ ታብራራላችኋለች ማማዬ። አይ አንብብ እንጂ መጻፋቸውን ሪፈር ያርጉ። እዲ ወለተ ሀና ወደ ወለተ አይሻ በሻዳ ማን ነው? አብዱል ነው ለካስ፣ ወንድ ነው ለካስ። ሴት መስላኛለች። እሺ ላስደምጣች ሰይጣን የቀየሩት የቀየሩት እነዚህ በጣም ምርጥ ቴዎሎጂ ነው ያላቸው። የጠየቀው መጽሐፍ ቅዱስ ነው። ከዛ መጽሐፍ ቅዱስንም ያብራራ ቡስታዙ ነው። ኦኬ

አብዱል ከዋሃቢያ ወደ ምንድን ነው ወደ እንትን ነው ይስል ከ ከሽአ ነው። ከሽአ ወደ ዋሃቢ እያሰለመ እንደነዚህ አይነት አሁን ጨዋታዎች በነገራችን ላይ ምንድን ነው ጥቅማቸው ይ እንደነዚ ትንትኖች በፕሮቴስታንቶችም ይዘወተራል። በጣም ያስቀኛል። በነገራችን ላይ እንግዲህ ያው ክርስቲያን ነው ማለት ነው። ለምን ያብራራለት የነበረው መጽሐፍ ቅዱስ ያለውን ቃል እርሱ እንደ አብራራ አደረገና እንግዲህ ከክርስትና ወዴት እንደመጣ ተናገረ። በቃ እሺ፣ አሁን ምስልም እንፈልጋለሁ። ሻአዳ ሲዘኛ ነው፣ እውነትህን ነው እሱ ከስር ኩሱ እያሉ እየጻፉ ነበር። ለማንኛውም እንደዚህ አይነት ድራማ እያዩ አሁን አልሐምዱሊላህ እያሉ ከስር ይጽፋሉ። በጣም ንቃተ ህሊናችሁ፣ በጣም ነው የሚያሳዝነው። እግዚአብሔርን ነው የምላችሁ፣ በጣም ነው የሚያሳዝነው። እንደዚህ አይነት ድራማዎችን እንኳን ማየት አትችሉም፣ በጌታ ስም እንግዲህ አሁን ሻዳ መያዝ እፈልጋለሁ ብሎ ከጠየቀ ምን እያለ ነው? ከዚህ በፊት ሙስሊም አለ ማለ እስልምና ልይዝ ነው ማለት ነው። ልይዝ ከሆነ እንግዲህ ቪዲዮዎች ላይ ስገቡ ደግሞ ሙሉ ደግሞ በእስልምና ያሉ ምንድን ናቸው የሰራቸው ቪዲዮች ናቸው። መጀመሪያ የምን ነበር ሙስሊም ከእስልምና አውጥቶ ወደ የትኛው እስልምና ነው የሚከተው? አንዳንድ እነዚህን ድራሞች በጣም ነው የሚያስቁት። በነገራችን ላይ ማማዬ እናመሰግናለን። ኒዋዴ እናመሰግናለን።